እንዲህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹ መፍዘዝ ጀምሮ ነበር፣ ማየትንም አይችልም ነበር። የእግዚአብሔርን መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔርንም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እነሆ እኔ አለሁ አለ። ወደ ኤሊ ፈጥነ ሂድ። ስለጠራኸኝ እነሆ እኔ መጣሁ አለው። ኤሊም አልጠራሁህም፣ ተመለስ ተኛ አለው። ሄዶም ተኛ። እግዚአብሔርም ዳግመኛ ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለ ጠራኸኝ እንሆ መጣው አለው። ኤሊም አልጠራውም፣ ተመለስተኛ አለው። ሳሙኤልም ከዚህ አስቀድሞ እግዚአብሔር በራእይ ገና አላወቀው ነበርና ቃለ እግዚአብሔር አልተገለጠለትም ነበር። ዳግመኛ እግዚአብሔር ሳሙኤልን ሦስተኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራኸኝ እንሆ መጣው አለው። ኤሊም ያንን ልጅ እግዚአብሔር እንደጠራው አሰበ። ልጅ ተመልሰ ተኛ፣ የሚጠራህ ካለ እኔ ባሪያህ እሰማለሁና ጌታዬ ተናገር ብለው አለ። ሳሙኤልም ሄዶ በመኝታው ተኛ። እግዚአብሔርም መጥቶ እንደ መጀመሪያው በፊቱ ቁሞ ጠራው። ሳሙኤልም እኔ ባሪያህ እሰማለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማውን ሁሉ ሁለቱንም ጆሮቹን ይይዝ ዘንድ እንሆ እኔ በእስራኤል ላይ የተናገርኩት ቃሌን አደርጋለሁ። በዚያም ቀን በኤሊና በወገኑ ላይ የተናገርከውን ሁሉ አጸናለሁ፣ ጀምራለሁ እማጸናለሁም ልጆቼ የእግዚአብሔር ቃል አቃልላለሁና እና እርሱም አልገሰጸምና በልጆቹ ኃጢአት እኔ በወገኑ በእስራኤል ለዘላለም የምበቀለውን ነገሩ አለው። ስለዚህም ነገር በዕጣንም ቢሆን በመስዋዕትም ቢሆን የኤሊ ወገኑ ኃጢአት እስከ ዘላለም ድረስ እንዳይሰረይ ራሴ እንዲህ ብየማልሁ አለው። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህም በኋላ የቂስ ልጅ ሳወልን ቀብቶ ለእስራኤል ልጆች ያነግሰው ዘንድ እግዚአብሔር ሳሙኤልን አዘዘው እንዲነግስላቸውም ለምነዋልና ሳወልም የልዑሉን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊትን ይቀባው ዘንድ ይህን ነቢይ ሳሙኤልን ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረ ዘመን ሁሉ እስራኤልን አስተዳድራቸዋለሁ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋናን፣ እኛንም በዚህ ሳባት ጸሎት ይማረን። በረከቱም ከእኛ ጋርቶን ለዘላለም አሜን። ሰላም ለሳሙኤል እንተልህቀ እምንእሱ ለእግዚአብሔር ውስተ ቤተመቅደሱ ይይዞ በእዱ ከመእያንሶሱ ሲወል ቀዳሚ ሶበ ሰጠጣ ለልብሱ እግዚአብሔር ሰጠጣ ለንግሱ። በዝችም ዕለት ቅዱስ ሉኪያኖስ ከሌሎቹ አራት ሰማይታት ጋር ሰማይት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ። ሰማይታትንም መከራቸውን በእሳት ሲያቃጥሏቸው፣ ሕዋሳቶቻቸውንም ሲቆርጧቸው፣ ሲያሰቃዩቸው፣ ከእሳት ምድጃ ውስጥም ሲጥሏቸው፣ ምንም ምን ጉዳት እንዳልደረሰበት ባየ ጊዜ ከዚህ ጋር የተነሳውን አደነቀ። ክብር ይግባውና በጌታችን አመነ። ያገለግላቸው የነበሩ ጣዖቶችንም ከእሳት ቢጥሏቸው ፈጥነው ይቃጠላሉ እንጂ ይህንን ስራ ሊሰሩ እንደማይችሉ ተረድቷልና። ዳግመኛም እንዲህ አለ፣ ይህ ድንቅ ስራ የሚሰራውን አምላክስ በእውነት እርሱ አምላክ ነው። ከዚህም በኋላ በንጉስ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጭ ጮኸ፣ ተናገረ። ንጉሱም ወደ እርሱ አቅርቦ ጣዖት ማምለክን እንዳይተው መከራ ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ኪዳኖችን ገባለት። እርሱ ግን አልሰማውም፣ ስቃዩንም አልፈራም። ከዚህም በኋላ ንጉሡ ጽኑ ስቃይ ያሰቃየው ጀመረ። ዘቅዝቀው እንዲሰቅሉት፣ መንጋጋውንም በድንጋይ እንዲሰብሩ፣ ታላቅ ግርፋትም እንዲገፉ አዘዘ። ከዚህም በኋላ አራት ክርስቲያን እስረኞችን ቀረቡና ከእነርሱ ጋር አቆማቸው። ንጉሡም ለአማልክት ዕጣን ዕጣን፣ ይህ ካልሆነ ግን ታላቅ ስቃይን አሰቃይሃለሁ አላቸው። እነርሱም ለስህተቱ አልታዘዙለትም፣ በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜም ዝናብ ዘነበ፣ እሳቱንም አጠፋው። ቅዱስ ሉኪያኖስ ግን እንደ አምላክህ እሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉት አዘዘ። በረጃጅም ሽንካሮችም ስጋውን ሁሉ ቸነከሩ። ነፍሱንም በእግዚአብሔር እጅ ሰጠ። እነዚያን አራት እቃዎችንም ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጣቸው። የሰማዕትነትን አክሊል በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሉኪያኖስ ዘአድማ ተወድሶ ምስለ አርባዕቱ እደው ስቃያተ ስማ በታአግሶ ሶበላ ማልክት ኢሶ መስዋይ ተልውል አስታይሶ እለቀነ ውዎ እስከይመጡ ነብሶ እ በአርባ ቀጥቀጡ መንኮሶ በዚችም ቀን የዮሐንስ የጳጳስ አርክላ የእረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ አስሩ ለሰኔ በዛቲ ዕለት ሆና ሰማይ ተደናግል ቅዱሳን ወበዛቲ ዕለት ተስካረ ረፍቶ ሙላ ቅሊሞን ሰማይት

ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም ሐራቂ ተኩሉ እንባይ ስውራይ ማረነ ኢየሱስ ክርስቶስ። የሰማነውን በዝነ ልቡናችን ያሳደርብን አምላካችን እግዚአብሔር ከቅዱሳን ረድኤት በረከት ይክፈለን። ሀገራችን ጽኑ ሰላም ያደርግልን አምላካችን እግዚአብሔር። በመከራ በስቃይ ውስጥ የሚገኑ ወገኖቻችን በምህረቱ በቸርነቱ ይጎብኝልን። ከቅዱሳን ረድኤት በረከት ይክፈለን። አሁን ዘበሰማያት የተወደዳችሁ የልቃናት ሚዲያ ተመልካቾቻችን፣ እንግዲህ በዚህ መጽሐፍ ክፍል ውስጥ የነበረ መራግብር ይህንን ይመስል ነበር። በፕሮግራማችን ብዙ እንዳተረፋችሁ ባለሙሉ ተስፋ ነን። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ሰላም፣ እግዚአብሔር ከሁላችን ጋር